እነዚህ ሁለት ጥያቄዎች ደግሞ መመለስ የማትችሉ ከሆነ አሁን የምታምኑት እምነት ትክክለኛ እምነት አይደለም። አሁን ያላችሁበት እምነት ትክክለኛ መሆኑን በምን አወቃችሁ? የትኛውም እምነት ላይ ላላችሁ ሰዎች አንድ ጥያቄ አለኝ። ይሄን ቪዲዮ እስከምትችሉ ተመልከቱት። አሁን ያላችሁበት እምነት ትክክለኛ መሆኑን በምን አወቃችሁ? ወይም ደግሞ አሁን የምትከተሉት እምነት ዋቴቨር ክርስትና፣ እስልምና፣ ቡዲዝም ምናምን ምናምን አሁን የምትከተሉት እምነት ትክክል መሆኑን ወይም ደግሞ እርግጠኛ አሁን የምታምኑት እምነት ትክክለኛ እምነት መሆኑን በምንድን ነው ያወቃችሁት ዛሬ የዚህን ምላሽ ስለምነግራችሁ ማለት ነው። አሁን የምትከተሉት እምነት ትክክል ነው ወይስ አይደለም? ላይክ አሁን የማምኖ እምነት ትክክል ባይሆንስ ብላችሁ የምታስቡ ከሆነ አሁን የምጠይቃችሁን ሁለት ጥያቄዎችን መመለስ የምትችሉ ከሆነ የምትከተሉት እምነት ትክክል ነው ማለት ነው። እነዚህ ሁለት ጥያቄዎች ደግሞ መመለስ የማችሉ ከሆነ አሁን የምታምኑት እምነት ትክክለኛ እምነት አይደለም። ሶ ግዴታ እነዚህ ሁለቱ ጥያቄዎች የሚመለሱበት እምነት ከሜል አለባችሁ። ሁለቱም ተያያዥ የሚመስሉ ተያያዥ የሆኑና ተመሳሳይ የሆነ ሀሳቦችን የያዙ ናቸው። የመጀመሪያው ስለ ሞት ስታስቡ ምንድን ነው የሚሰማችሁ? ማለት አሁን በሞት ብላችሁ አስቡና ከሞት በኋላ ስላለው ሕይወት ምንድን ነው የምታስቡት? ጭንቅ ይላችኋል ወይስ ደስተኛ ናችሁ? ኦሬዲ በሞትም ለኔ እረፍት ነው፣ ሕይወት ነው። ከዚህ ካለው ይልቅ እዚያ ያለው ይሻላል ነው የምትሉት? የመጀመሪያው ይሄ ነው፣ ከሞት በኋላ ስላለው ሕይወት የምታስባላችሁ። ሁለተኛው ተመሳሳይ የሆነ ሀሳብ ቢሆንም ስለ ዘላለም ሕይወት ዋስትና ይሰማችኋል? ማለት በሞት እራሱ ወደ አምላኪ ነው የሚሄደው ወይም ብዙዎች እንደምትሉት ገነት እገባለው፣ እኔ መንግስት ሰማያት እገባለው ብላችሁ እርግጠኛ ናችሁ? አሁን ያላችሁበት እምነት ይህንን እርግጠኝነት ይሰጣችኋል? ከዛ ስለሞት ላይ ያላችሁን ፍርሃት ደግሞ አስብቶ ይጥልላችኋል? በደንብ አስቡበት። ማለት እነዚህ ነገሮችን ዋስትና የማይሰጣችሁ ከሆነ አሁን ያላችሁበት ቦታ በጣም ሪስክ ቦታ ነው። ስለዚህ ሩጡ፣ አምልጡ። ወዴት እናምልጥ ካላችሁ ወደ ኢየሱስ ነው። ኢየሱስ ጋር ስትመጡ እነዚህ ሁለቱም መልሶች ታገኙታላችሁ። እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። በእርግጠኝነት እኔ እስከማውቀው ድረስ የአንድ እምነት ውስጥ ያሉ ሰዎች ብቻ ናቸው ለዚህ ጥያቄ ትክክለኛውን የሆነ ምላሽ የሚያገኙት እና እረፍት የሚያገኙት። እስኪ እናንተን ሐሳብ ኮሜንት ላይ አስቀምጡልኝ። ሬት ሲንድሮም የሚባል አንድ የበሽታ አይነት አለ። ይሄ የበሽታ ሪግሬሽን ነው ወይም የኋሊት የሚመልስ የበሽታ አይነት ነው። ለምሳሌ ዳዴ ይል የነበረ ልጅ ዳዴ ማለት ያቅተዋል። ይራመድ የነበረ ልጅ ወደ ዳዴ ይመለሳል። ከቤተሰቡ ጋር በአግባቡ ኮሚኒኬት ያደርግ የነበረ ልጅ ቤተሰቡን እንኳን መለየት እስኪቸገር ድረስ ሲሆን ይስተዋላል። ይህ በሽታ የሆነ ቦታ ላይ መቆም ሳይሆን የኋሊት የሚመልስ የበሽታ አይነት ነው። እንደው አስተውላችሁ ታውቃላችሁ? የት ይደርሳል ያላችኋቸው አንዳንድ ዘማሪያን፣ የሆነ ወቅት ላይ በዘማሪያቸው በጣም የተጠቀማችሁ የሆነ ቦታ ላይ መቆም ሳይሆን ጭራሽ ወርደው የኋሊት አልሄዱም? የሆኑ ሰባኪዎች ወደ ኋላ ሄደው የማታስቡት ቦታ ላይ ወርደው አላገኛችኋቸውም? እሺ ሰባኪያንና ዘማሪያንን እንተውና፣ አንዳንዴ የራሳችሁን ህይወት እንደዛ ሲሆን አታገኙትም? ወይ ደግሞ በአቅራቢያችሁ ያሉ ሰዎች ድንገት ያልጠበቃቸዋቸው ቦታ ወርደው አላገኛቸዋቸውም? መንፈሳዊ ሬት ሲንድረም ነው ይሄ። አያችሁ ስልካችሁን ቀኑን ሙሉ ፉል ሆኖ እንዲውል ከሆነ ኃይል ጋር ኮኔክትድ መሆን አለበት። ቻርጁ 50% ከሆነ ወደ 60 ወደ ሰባ እንዲጨምር ከሆነ ፓወር ባንክ ጋር ወይም ኤሌክትሪክ ኃይል ጋር ተነካክቶ መቆየት ይኖርበታል። ክርስቲያንም እንዲሁ ነው። በህይወቱ ልክ ጳውሎስ ለጢሞቴዎስ ማደግህ በነገር ሁሉ ይገለጥ እንዳለው ማደጋችን በነገር ሁሉ እንዲገለጥ ከሆነ ኃይል ጋር መነካካት ያስፈልገናል። ይሄ ኃይል የመንፈስ ቅዱስ ኃይል ነው። በዚህ የመንፈስ ቅዱስ ኃይል እየጨመርን ህይወታችን እግዚአብሔርን ደስ የሚያሰኝ ህያው ቅዱስ መስዋዕት ሆኖ እየቀረበ እንድንኖር ካስፈለግን ኮኔክትድ መሆን አለብን። ከዚህ ኃይል ጋር ኮኔክትድ የምንሆነው ደግሞ በጸሎትና በእግዚአብሔር ቃል። ለዚህ ደግሞ የእግዚአብሔር ጸጋ ያስፈልገናል። ደግሞ መጽሐፍ እንደሚናገር በሚያስፈልገን ጊዜ የሚረዳንን ጸጋ እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ ነው የሚለው። ወደ ጸጋው ዙፋን በእምነት የምንቀርብባቸው መሳሪያዎች መካከል ደግሞ ጸሎትና የእግዚአብሔር ቃል ዋናዎቹ ናቸው። በዚህ ከመንፈሳዊ ዓለም ጋር ኮኔክትድ እንሆናለን። በእግዚአብሔር ቃልና በጸሎት ደግሞ ኮኔክትድ የሆነ ሰው የኋሊት አይመለስም እየጨመረ ነው የሚሄደው። ስለዚህ እነዛ የሆነ ቦታ ላይ ድንገት ተንሸራቶ ያልጠበቃችኋቸው ቦታ ላይ ያገኛችኋቸው ሰዎች ወይም ራሳችሁንም ሊሆን ይችላል። እንደዛ ወርዳችሁ ካገኛችሁ፣ ከዛ ልክ ሶኬቱ እንደተነቀለበት ቻርጀር፣ ከመንፈሳዊ ዓለም ጋር ከመንፈስ ቅዱስ ጋር ራሳችን ዲታች አድርገን ነው ማለት ነው፣ ወይም ህብረት ቀንሰን ነው፣ ወይም መጸለይና የእግዚአብሔርን ቃል ማንበብ አቁመን ነው ማለት ነው። ስለዚህ ወደዛ ተሐድሶ ልንመለስ ወደዛ መንፈሳዊ ግለትና ረሃብ እንደገና ልንመለስ ያስፈልጋል። ካልሆነ ግን ሮየት ሲንድረም ላያጠቃን አይችልም። እግዚአብሔር ከዚህ ጠብቀን ደግሞ ከእሱም ጋር ኮኔክትድ ሆነን የምንውል የምንኖር እንድንሆን ጸጋውን ያብዛልን። በጸጋው ደግሞ ወደ ጸጋው ዙፋን እየቀረብን ማደጋችን በነገር ሁሉ እንዲለወጥ መንፈስ ቅዱስ ይርዳል። እግዚአብሔር ቃል ሲናገር እንደዚህ ላሉ ወገኖች የወይኑን ስፍራ የሚያበላሹትን ጥቃቀኖቹን ቀበሮዎች ፈልጉና ያዙ ይላል። አያችሁ ትላልቆቹ ቀበሮዎች በቀስት እንደሚገደሉ ስለሚያቅ፣ ጥናንጦቹን ቀበሮዎች ግን ፈልጋችሁ ያዙ ይላል እግዚአብሔር ቃል ሲናገር። ለምን የወይኑን ስፍራ ያበላሹታል? ወገኖች በህይወታችሁ ውስጥ ትናንሽ ችግር የለውም ነገ ተዋዋለሁ ችግር የለውም፣ ይሄማ ትንሽ ነው ብላችሁ የያዛችሁት ነገር ዴስቲኒያችሁን ያበላሸዋል። እሱን ነገር ፈልጋችሁ ያዙት። ወደ እግዚአብሔር ይዛችሁት ቅረቡ፣ ወደ ጸጋው ዙፋን ይዛችሁት ቅረቡ። እግዚአብሔር ከዛ ነገር ያፋታችኋል። ግን ችግር የለውም አትበ